ዲና እና ዶክተር የሚፈጠረውን ነገር በዝምታ ከድንጋጤ ጋር ማየት ቀጥለዋል። ትልቁ መኪና ውስጥ ያለው አሽከርካሪ ከትንሹ መኪና የወጡት ሁለት ፊታቸው በእስክርባሪ የተሸፈኑ ሰዎች እየተጎተቱ አስወጧቸው፣ አንበረከኳቸው። ያሉበትን ቦታ በመሀለኛው አስፋልት ሲሆን ዳርዳሩ ጫካ ነው። መኪና ሆነ ሰው አሊያም እንሰሳ በአጋጣሚ ካልሆነ ዝር አይሉ ሾፌሩን ጎትተው ጫካ ውስጥ ካስገቡት በኋላ አንደኛው እስካ ብር ተጠምጣሚ። ከደቂቃዎች በኋላ ወደ ዲና እና ዶክተር በዝግታ መጣ። የዶክተርና የዲና የልብ ምት በፍጥነት ጨመረ። ሰውየው ይበልጥ ተጠጋቸው። ራሳቸውን ሊስቱ ትንሽ ብቻ ቀራቸው። መኪናው በር ላይ ቆመ። በዲና በኩል አንኳኳ። ቀስ ብላ እጇን እያንቀጠቀጠች መስተዋቱን ዘቅ አረገችው። ፈጠን እያለ አደራ ክፍል 27ን ብለን ነበረ። ዛሬም እንደሚከተለው በፕሮግራማችን መሰረት ክፍል 28ን ይዜላችሁ መጥቻለሁ። ቻናሉን ሼር ላይክ እያረጋችሁ አበረታቱ። ልክ እንደ አደራ አደራ አተርሱ ሼር ላይክ ማረጋችሁን ወደ ታሪኩ አመራለሁ። አብራችሁ ቆዩ። ቻናሉን ሰብስክራይብ በማድረግ የዶል በተኗን በመጫን የዘወትር ቪዲዮ ግብዜ ይሆናል። ፈጠን እያለ በኮልታፋ ድምፅ አንን ብብብበሽ ተረጂ ብሎ የሆነ ጥፍጥፍ ያለ ወረቀት ሰጣት። ዲና እጇን በቀስታ ወደ እጁ ልካ ተቀበለችው። ሰውየው ወደ ውርጥ ብሎ ሶስተኛ ረድፍ ላይ ያለውን መኪና አስነስቶ ከትልቁ መኪና ፊት አረገው። ከዛም ወደ ዲና በማየት እለፉ በሚል ምልክት አሳያቸው። እንደምንም ራሷን አረጋግታ መኪናውም በተከፈተላት መንገድ በፍጥነት ነዳችው። ከዶክተር ጋር ምንም ቃል አላወሩም። በስተመጨረሻ ዶክተር መኪናው ጋር ካቆሙበት ቦታ ደረሱ። ዲና መኪናውን አቆማ ወረቀቱን ከፈተችው እንዲህ ይላል። ሰላም ለእናንተ ይሁን ወይዘሪት ዲና እና ዶክተር፣ ለአዳምና ለሄዋን ደህንነት እንደምትጨነቁ አውቃለሁ። ስለዚህ ነገር በሰፊው ለመነጋገር ነገ ሰባት ሰዓት ተኩል ላይ ከሰፈራቸው ራቅ ብሎ በሚገኘው ሬድስቴስ እናወራለን። ይላል ዲና አንብባ ስትጨርስ ለዶክተር ሰጠቻቸው። እሳቸው አነበቡት። ዶክተር ዝማሉ። በመካከላቸው ረጅም ዝምታ ሰፈነ። በስተ መጨረሻ ዶክተር እሺ ጥሩ እኔ ለሁለቱም ፍቅር የተቻለኝ ለመክፈል ዝግጁ ነኝ አሉ። ዲና እኔም እንደርሶ ነኝ። በቃ ነገ እንገናኛለን። አለች ዶክተር ተሰረባብተዋት ሄዱ። ዲና መኪና ውስጥ ሆና ብዙ አሰበችና ና በጣም ደስ አላት። የራሷን ህይወትንም ሰጥታ ፍቅራቸውን አድናለሁ አለች። ውስጧ ሰላም ተሰማው፣ ደስ አላት። በጭራሽ አልተከፋችም፣ እንደውም ደስ አላት። የአዳምና ሔዋን ከፍ ሲል ደግሞ የቦስን ቦስን ህይወት ማትረፏን እንደምትችል ለውስጧ ነገራቸው። የተፈጠረባትን ሁሉ ረስታ ወደ ቤት መኪና አነዳችው። ከግማሽ ሰዓት በኋላ ቤት ደርሳ የቤቱን ውጭ በር ዘበኛው እንዲከፍትላት ክላክስ ስታደርግ ሁሉም ወደ በር ወጡ። ለጥቂት ሰዓታት ብትለያቸውም ለዘላለማዊ መስሎ ነበር የታያቸው ቢስቁና ቢጫወቱ ውስጣቸው ነበረች። መኪኗን ግቢ አቁማ በረንዳው ላይ ስትደርስ ሁሉም ስብስብ ብለው በናፍቆት እይታ ተመለከቷት። ሄዋን ሮጣ አቀፈቻት። ዲና ምንድነው ነገሩ እንዲህ እንደምናፍቅ አላስተዋልኩም ነበር ብላ አለቻት። የቀኝ ጉንጯን በደንብ አርጋ ሳመቻት። ከዛ ሁሉንም በየተራ እያቀፈች ሳመቻቸው። ሁሉም ተያይዘው ወደ ቤት ገቡ። ዲናዬ ምን አስጨነቅሽን! እኮ በተለይ ቦስሌ አብድልሽ ነበር እኮ አለች ሕዋን። ዲና ወደ ቡስ ሄዳ አጠገቡ ተቀምጣ አቀፈችው፣ ና ግንባሩን ሳመችው። ሕዋንና አዳም ተያይተው ሳቁ። ዲና ምን ያስቃችኋል? እዩት እስቲ በኒናፍቆት በኒና ፍቆት እንዴት እንደገረጣ አለችና የቦስን አገጭ በመጠቀም ፊቱን አዞረችው። ከዛ አይኑን እያየችው አይዞክ፣ ከእንግዲህ ጥዬ አልሄድም። ነገ ብቻ ለተወሰነ ሰዓት የሚሄደው ጓደኛ የቃጋዘቻት ትመጣለሁ ስትለው ቦስ ኡፍ፣ ምንድን ነው ቆይ ነገሩ? እሺ፣ ቶሎ ኔ እባክሽ አላት አዳም ኦኦ፣ ወዳጅ፣ አይዞክ፣ ቶሎ ትመጣለች አለው ሄዋን አዎ፣ ዘና በል ደግሞ፣ ደሞ ከአሁን እስከ ነገ ጊዜ አለክ። መነጫነች ክንተተክ ናፍቆትን ተወጣ አለች ሰዎች በስተቀር እሷ ዲና ጨምሮ ሁሉም በጣም ሳቁ። ዲና እሺ ሰዎች በቃ ኮሽና ሄጂ የቡና ቁርስ እንዲያዘጋጁ ልንገራቸው አለች። ቦስ እነሱን ታያቸው፣ እኔና አንቺ ሄደን እንግዛ አላት። ሁሉም ቦስ ከዲና ጋር ለብቻው ጊዜ ማሳለፍ እንደሚፈልግ ስለገባው እሺ አለችና ዲና ተነስተው ወጡ። በረንዳ የግቢ በር አልፈው ውጪ ወጡ። በዝምታ ሄደው ትንሽ እንደቆዩ ቦስ ዲናን ጥምጥም ብሎ አቀፋት። ዲና ግራ ገባት፣ በጣም እንደከፋው ተረዳች። እሷን መቅፍ አረገችው። መንገድ ላይ ሁሉም እያያቸው፣ አላፊ አግዳሚው እያያቸው ነው። ላያቸው ሰው ስንብት ላይ ያሉ ይመስላሉ። ይህን ያክል ናፍቄሃለሁ አለች ዲና። ቦስ በጣም በጣም ለምን እንደሆነ ባላውቅም በሰላም የምትመለሽ ራሱ አልመሰለኝም ልቤ ተጨንቆ ነበር አላት ዲና ዊ ቦስዬ ይኸው መጣሁ አይደል በቃ አትጨነቅብኝ አለችው እሱማው አለና አቅፋት በአቅራቢያቸው ካለው ሆቴል ቤት ለቡና ቁርስ የሚሆን የተለያዩ ጣፋጮች ምግቦች ገዝተው እንደተቃቀፉ ቤት ደረሱ። ከዛም ዲና ፓርኩ ላይ ቡና ፈላች። ዘበኛው ፓርኮች መሃል በተዘጋጀው የእሳት ማቀጣጠያ እሳት አቀጣጠለ። ሁሉም እሳቱን ከበው ጨዋታቸውን አደሩት። ለመቀመጫቸው እንዲሁም በተዘጋጀው የተነጠፈ ምንጣፍ ላይ ህዋንና አዳም ለሁለት አንድ ጋቢ ለብሰው ተቀምጠዋል። ያኔ ሰዓት ህዋን ምን አለበት አዳም ኔ ቢሆን ፈጻሪ ባክ አዳም ኔ ብቻ አርገው እያለች በአዳም እቅፍ ውስጥ ሆና ለፈጣሪ ምልጃና ጸሎቷን ታደርሳለች። አዳም በበኩሉ ሄዋን ምንነው ትውስቷ በተመለሳ በተመለሰ ይህ ነገር ቢበቃ፣ ይህ የውስጥ የቁስር ቢፈወስ፣ እሷም ከጭንቀት ብትወጣ እያለ ምኞቱን በእቅፍ ውስጥ ለሸሸጋት ሄዋን ምኞቱን ለአምላኩ ሰደደ። ሄዋን ብዙ ጊዜ ምንክናይ ስትለው ሁሌም ፍቅረኛሽ ኔ ቢላ ትትመኛለች። ሄዋን አንድ ነገር አሳስቧታል ምናልባት አዳም ዘመዴ ቢሆንስ በሚል አዳምን ለመጠየቅ ከራሷ ጋር ከተከራከረች በኋላ ወደ ጆሮ ጠጋ ብላ አንድ ጥያቄ ልጠይቅህ፣ አለችው። አዳም እሺ አላት፣ ግን ፈርቷል። ጥያቄዋን አለመመለሱ ሁሌም ውስጡን ያመዋል። ሄዋን ስታወራ በትጮህም ዘበኛው፣ ሰራተኞቹ፣ ዲና አልፎ አልፎ ቦስ የደመቀ ጨዋታ ስለያዙ አልሰማትም። ሄዋን በለሰለሰ ድምፅ የምታፈቅራት ሴት አለች አለችው። የለኝም፣ ምን ይሰራልኛል ፍቅር የሚባል ነገር አስቤ አላውቅም ብሎ ሊዋሻት አልፈለገም። እንዲህ ካላት ልቧ ይሰበራል። እሷን የሚያፈቅራት አለሙን በቁሟ እንደገደላት ነው የሚያስበው። አዳም ጥቂት ዝም ብሎ አዎ አላት። ሂዋን እንደምናደድ አደረጋት። ማን ናት አለችው። አዳም ፈገግ ብሎ አለሜ ናት። ሕይወቴ ናት፣ ሁሉ ነገሬ ናት። ስለሆነች ምኔ ናት ብዬ ልንገርሽ ማናትስ? ከሄዋን ክፍል ውስጥ የመስታወት ስብርባሪ ድምፅ ተሰማ። ሁሉም በድንጋጤ እየተርበደበዱ ድምፅ ወደ ተሰማበት ከነፉ፣ በረሩ። አዳም የሚያየውን ማመን አቃተው። የልብ ትርታው ለተወሰኑ ሰከንዶች መምታቱን አቁማለች። አለሙ በደም ተጨማልቃ ከመስኮት በተቃራኒ ተዘርራለች። ከሰውነቷ የሚፈሰው ትኩስ ደም ወለሉ ላይ ተዝረክርኳል። አዳም ከንዛዜው እንደ ምንም ለመላቀቅ እየሞከረ ሂዋን ብሎ ጮኸ። ዲናም የምታየውን ማመን አልቻለችም። መሬት ላይ ተዘርራ የምታያት ከደቂቃዎች በፊት ተነጋግረው የነበረችው ፍልቅልቋል፣ ድምፅዋ ከጠራ በላይ የሚሰማው ደመግቧ ሂዋን አልመስላለቻት ገረጣችባት። ቢሆን በድንጋጤ ክው ቢልም እንደ ዲናና እንደ አዳም ድርቅ ብሎ አልቆመም። ሄዋንን አፋፍሷት ወደ ሆስፒታል ይዟት ነጎደ። ነርስ ከዚህ በኋላ የሄዋን በህይወት የመኖር እድሏ በከፍተኛ ደረጃ እየተመናመነ ነው። ህመሙን ማሸነፍ አልቻለችም። ይባስ ብሎ ይህም ተጨመረባት። ሄዋን ከዚህ በኋላ በህይወት የምትቆየው ለጥቂት ጊዜያት ነው ግፋ ቢለ ለአንድ ሳምንት ጊዜ ነው አሉ ዶክተሩ፣ ፊታቸው ላይ የሚነበበው የሐዘን ስሜት መደበቅ አቅቷቸው። አደራ ክፍል 28 ይህንን ይመስላል። በቀጣይ ፕሮግራማችን እስከምንገናኝ ሰናይ ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ እያልኩኝ የዛሬው ትረካ እዚህ ጋር በቃ። እስከምንገናኝ ቸሪቅ ጠመን ባይ